አበባ ሰላም። እሺ፣ ሰላም ነው አባቴ። እንዴት ናችሁ? ይኸውልህ እንደዚህ እንደምታየኝ ማለት ነው ኦክስጅን ላይ ነኝ እና የሆነች ልጅ ማለት ነው የሆኑ ልጆች ሊተባበሩኝ አዋጡልኝ ብር እና አምስት ማስርም ልጆች ተባብረውኝ ወደ መቶ ምናምን ነው መቶ ምናምን ነው። እና ኦክሲጅን መንቀሳቀስ ስለማልችል ኦክሲጅኑን ሊገዙልኝ ነበር። ወጥቼ ኦክሲጅን ካለኝ ምክንያቱም ያለ ሽንት ቤት ስለማልንቀሳቀስ ኦክሲጅኑን ካገኘው ወጥቼ ለምኝ የምበላለው ብዬ አዋጡልኝ ማለት ነው። አዋጥተውልኝ መቶ ምናምን አዋጡልኝና አስራ ምናምን ሽብሯል። ሀያ ምናምን ሽብሯል ደግሞ ሌላ ፖርቴብል እንደዚህ እስከሚደርስ መንቀሳቀሻ ወይ ደግሞ ለምትበላው ብለው አተረፉልኝ። ከዛ ሰባ ሽብሩን አስቀመጠችው ልጅቷ። የሆነች ልጅ እኔ አውቃለሁኝ የሚሸጥ ኦክስጂን አውቃለሁ ትልና ሰባ ሽብሩን በእኔ የላኩት ትላለች፣ አብረ የነበረች ልጅ ማለት ነው ሚዲያ ላይ ልጅቷ ትታወቃለች። መንፈሳዊ ሰው ነው ይበላ መንፈሳዊ ቲክታከር ነች። አሁን ሰባ ሽብር በሱ አስገብቼ እሰበው እሱን ይዛ ከቴም ሌላ ደግሞ እንደዚህ ብር አበድሩ ይብላ በእንደዚህ የተዋወቀችውን አንዱን ወንድሜ መጀመሪያ ያዋጣልኝን እሱ በእሱ ስም ነው እኔ የተለመነልኝ ነበር። መጀመሪያ እኔ ላግዝ ብላ አውቃ ቀርባ እሰበው ሰባውን ሽብርና ሌላ የእሱንም የቤተ ክርስቲያን ብር ይዛብኝ ሄደች ካቴም። ከዛ ከሀያ ሽብሯ ከመድኃኒት የተረፈችዋን አራት ሽብር የነበረችኝን ከአካውንቴ እባክሽላኪልኝ እንትን ገዳም ነኝ ብላ ተነጥላ ሰባ አራት ሽብሩን ይዛብኝ፣ አሁን ከቲክቶኩ የለችም። እባካችሁን መረጃ ልስጥህ ፎቶግራፏ አለኝ። እባክ ወንድሜ አውጣና በምትችለው አሰብ። ስልኳን አለኝ። እኔ ህግ ላይ ምናምን ደግሞ አላውቀውም። በዛ ላይ ተኝቼ ነው ያለው። እረዳት የለኝም። ስልኳ አለኝ፣ ፎቶ አለኝ፣ ሁሉ ነገር አለኝ። የላኩላት መረጃው ሁላ እንትኑ የትክ የእንትን የባንክ ቤቱ አለኝ ደረሰኝ ሁሉ እባክህ የምችለውን አድርግልኝ እኔ አሁን እንደምታየኝ ሆስፒታል ላይ ተኝቼ ነው ያለው ይኸው ሆስፒታል ላይ አራት አመቴ ነው ሆስፒታል ሆስፒታል ያለ ጎንደር እና ጎንደር ጎንደር ሆስፒታል ተኝቼ ይኸውልህ እንደምታየኝ እና ሰባውን ሽብር ይቀር እንደው ትንሽ ካፍላም በሰጠችኝ ቢያንስ ለአንዳንድ ነገር መድኃኒት መግዣ ይሆነኛል ጠብቄ ጠብቄ ነው ሚዲያ። ስልኳን ስጭኝማ። አይሰማይ በጣም ስላስገባኝ በጣም ደስ ብሎኛል ራሱ። እንደመጣ ነው የቆጠርኩት። አመሰግናለሁ። ተባረእና እሽ፣ አዎ እሰጣለሁ። እሽ፣ አመሰግናለሁ። ታማ ሰባ አራት ሺ የሆነች ልጅ ሰው ሰብስቦላት እዚህ ቲክቶክ ላይ ሰባ አራት ሺ ወሰደችባት። አሁን ከእሷ በኦክሲጅን ከሚተነፍሰው ነገ ህይወቱ ከሚያጣ ሰው መውሰድ ግፍ አይደለም? ወደ ምን አይነት ጨካኞች ሆነናል? በእናሳት እና ድጋሚ ኮመንት ብጽፍ ጥሩ ነበር። ይለች ሞት አልች መሰለኝ

ስልሳ ስድስት ሀያ ሰባት ሀያ ሰባት አርባ ስድስት ዜሮ ሮ አርባ ዜሮ ዘጠኝ እንዳይዘጋው ሜሪ አንድ ሺህ የሚለው ሺ ብለሽ አንድ ብለሽ ሺ ጻፊ መጀመሪያ ስፔሊንግ አስቀድሚኝ

ሌላ አራት ሺህ ብር። በጣም ነው የምናመሰግነው። የማርያም ልጅ ቴንኪ ኒውድ ወጣ ይተካ ስልኳ ዝግ ነው ነው የሚለው። ችግር የለውም፣ ግን እዚህ ያሉትም ቢያንስ ቢያንስ እኔ አንድ አርባ ሀምሳ ሺ ብር ጠብቃለሁ። ከዚህ ቤተሰብ ብቻ ነት ለመርዳት እስቲ አስር ሰው አንዳንድ መቶ መቶ ድርሃም ሰጡ ውጭ ድሜ ያላችሁ እሺ፣ ሀያ ሰባት

በጣም እናመሰግናለን በእውነት ሰኞ ነው ሰኞ ነው ማስገባ ልሽ እኔ በደንብ ስለማምናት ነው። እሺ አበባ ችግር የለው። ሳምሪ ሶስት ሺህ ብር በጣም እናመሰግናለን። አንድ ላይ አስራ ሰባት ሺህ ገባ ሞላ። ሌሎቻችሁ በኦክሲጅን ያለችው አራት አመት ነው እና የኦክሲጅን መግዣ መቶ ምናምን ሺህ ብር ተዋቶላት ሲፈንድ በኋላ አስገባሻለሁ። ይህችን እህት እንርዳት። ስሟ ስምሽ ማን ነው? አበባ ነው የሚለው። አካውንቱ ሚዩት አብሪ፣ ማየ ሚዩት አድርጌሽ እኮ ነው። ቅድም ስልክ እንትን እንድታይ አንዳንዴ አውሪ ስንልሽ እንድታወሪ። ማርቲ የዘለቀ፣ ሌላም ሰው እንርጃ ምናምን እንዳይልክ ማለት ነው። ሌላ ሰው ደግሞ እንደዚህ እንዳይመጣብን ማለት ለአንተስ በብዛ እናመጣብን

ማርቲ አቤት። ተስፋ እሺ፣ እንዴት ነሽ? ድጋፍ ብዬሽ ነው። እረ ደህና፣ እረዳሻለሁ። ማታም ፈልጌሽ ነበር። የማታውንም የዛሬውን አንድ ላይ ደረሰኝ እልክልሻለሁ። ግን አሁን ይሄ ቸግሮኝ ነው ብር ሳይሆን። እሺ፣ ችግር የለም ለእሷ ሁለት ሺህ ብር ሰኞ አስገባለሁ። ትናንትና ቃል ገብቼ ነበረ። ሁለት ሺ ብር አንድ ላይ ሁለቱንም ደረሰኝ እልክልሃለሁ። እና ጉዳይ ማውራት እችላለሁ። ኢትዮጵያ ነው ያለው አንቺ ያለሽው ቦክስ ላይ ማለት ነው። ብታወራኝ ደስ ይለኛል። አወራሻለሁ። አመሰግናለሁ። እግዚአብሔር የማረሽ እህታችን አይ

አካውንቷ ላይ ላክልኝ። አካውንቷ ያው እስክሪንሾት አድርጊ። ሜሪ ሜሪ ብቻ ናት የምንጽፈው። ሜሪ የሜሪ ነው። ሜሪ ስልጣን ያላት ነው ማለት ነው። ከሜሪ ውሰዱ። አም አምስት መቶ ብር የሚሆን ለእሷ በጣም ትልቅ ብር ነው። ይህንን ዳክት ነው ለመሰላችሁ በኦክሲጅን የሚኖር ሰው። እሷ እኮ ለምግብ እንኳን የሚሆነኝ አራት ሺህ ብሩን ስጪኝ ነው ያለቻት። የዚህ ያለው እንግዲህ የተጨካከል ነው። ከሞት አፋፍ ላይ ያለች እንግዲህ እንዲታማ በኦክስጂን የምትንቀሳቀስ ልጅ የእሷን ገንዘብ ነው ይዛባት የጠፋችው። ስልኳ አይሰራም። አሁን እስኪ አንደኛው ሌላ አማራጭ ስልክ ካላት ትስጥንና እንደውላለን። አንዳንዳችሁ ማለት ነው አስገብታችሁ፣ አስገባን፣ አስገባን፣ አስገባበት ከእስፔሻሊ እስኪወጣ ድረስ የሆነ ነገር ትዳር፣ የሆነ ነገር ቁም ነገር እርዷት። በኦክስጂን ያለችው ምናልባት ያላያችሁ አክት አሁን የገባችሁ ካላችሁ ታብታብም ደግሞ አድርጉ፣ ስ ይንቀሳቀስ ምንድን ነው? ለራስ ለነፍስም ሲባል ነው። ምንም እንትን የሚል ነገር የለውም ግን፣ እችን እህት ለመርዳት እና ሌሎችንም እኛም መልካምነት ለካሄ ነው እኛ ቅልቦችን ስንል ለካ ምንረዳውን ቅልቦችን ነው ምንረዳውን የሚለውን ነገር እንድናስብ ነው። አበባ የሚሉት ማብራታዎቻች ዜሮ ዘጠኝ ዘጠኛው እሺ አርባ ዘጠና አራት ዘጠና አራት

እሺ፣ ይሄ ነው የሚረዳ ሰው ይኖራል። እስካሁን ድረስ ስንትን ያገኘ ነው አራት ሶስት ሁለት አስራ ዘጠኝ ሺ አገኝተናል። እስካሁን አስራ ዘጠኝ ሺ ብር እንደው ሰላሳ አርባ ሺ ብር የሚሞላልን ነው የቀፍ እችኛ ቦክስዬ ነው የምትኖረው ያለችው በትልቁ ቃል እችኛው እህታችን ናት እና ብትረዷት፣ እኔ መጠየቅ አልችልም። ሁሉ ነገር መክሊት አለው። ሃምሳንም ልለው ብሩ ነው ሜዲ ኧረ እንደው ሰላሳም አርባም ብትችሉና ብታደርጉት ይህንን እኮ ለማንን ብላችሁ አይደለም። ነገ እኔም እዚህ ቦታ አገኛለሁ ብለህ ማስበህ ነው መሆን ያለብሽ እ ብሩ ነው። ኦኬ ምንም ቢሆንላትና ብትረዳ ደስ ባላኝ ው ተረድታ እንደነበረ ነው እንግዲህ እየነገረችን የነበረው ብትረዳ ቤተክርስቲያን ስም ተረርታ ያንን ገንዘብ ደግሞ የአንድ እንዲሁ የቤተክርስቲያን ሰው ነኝ የምትል እዛ አባት እንደጠፋች ነው እየነገረችን ያለችው። እና ኢቨን አይደለም የኦክስጂን የሚከፈለውን የምበላው ሁላ ቢያንስ አራት ሺህ ብር እንኳን ስጭኝ ብያት ነበረ መቶ ምናምን ውስጥ ሰባ አራት ሺህ ብር ዛ አባት እንደሄደች ነው እየነገረችን ያለችው። ሊረዳን የሚችል ሰው የለም ማለት ነው። እስቲ ይህ ያደረዳለው ከሶስት አራት ቀን በኋላ ሚጋ ለሞዝም ሲወጣለት

ኛ ያንድ ብር ልጅነት ነው ያለው፣ ምናምን ይሆናል። በጣም አመሰግናለሁ የኔ እናት፣ ፎሎ አርግ መልስ ያለው ኔ አንድ ሰው አንድ ሰው አስራ ዘጠኝ እና አስራ ስንት ነው የሚሆነው ሲል ያልሽ